በስመ ስላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልክዓ ቅዱስ ሩፋኤል ለተፈጥሮ ከሩፋኤል ሆይ ለሊትን እሁድ ከዳ ለተከበረው እና ስነ ተፈጥሮ ሰላም ላለው አስቀድሞ ከነፍስንና ከነፋስን ና ቅሳትን ለተቀናበረው ተፈጥሮን እና ባህሪ ሰላም ናሃለው ሩፋኤል ሆይ የሶስት ነገደ መላእክትን አለቃ ከመሆኑም በላይ ነው። ወልደ ነጎድጓድ ዮሐንስን እየተናገረው ዳግመኛ የወላዲ ማህፀን ሁሉ እንደተፈታ ስልጣናን ተሰጥቶታልና ለዝክረ ስምከ ሩፋኤል ሆይ በአምላክ አንደበትን አዳኝ የአዳምን ስም ከመሰየም በፊትን አስቀድሞ ለተጠራ ስም አጠራር ሰራም ላለ ሩፋኤል ሆይ ሰላምን የሚያስገኝ መንፈሰ ቅዱሳዊ አእምሮ ደግመ ደጋግመህ አሳድርብን የጥፍ ድርብን ሆነውን አምላካዊ ጥበብን እንግለጽልህ ለስረተ ርዕስ ከሩፋኤል ሆይ! በአምላካዊ ጥበብን ለተፈጠረው ርዕስ ሰላም ላለው ስርዓተ ስነ ስርዓት ለስነ መልክህን ርዕስህን ሆኖ ለተፈጠረው ራስ ሰላም ላለው ሩፋኤል ሆይ! የመጽሐፍትን ቃል እንደተናገረውን መንፈሳዊ አኪም እንደመሆንህ መተናንተን

እንደ ባረካቸው አንተን ማህበራችንን ህዝበ ክርስቲያን ተባረክልን ዘንድ አንድነታችንን ታጸና ዘንድ ፈጥነ ወደኛና ለአብራኪ ከሩፋኤል ሆ ለስግደትንና ላስተብርኮ ለተፈጠሩትን ግልበቶች ሰላም እላለሁ። በሰዓትን ሰረገላ ለሚፋጠኑትን እግሮችህን ሰላም እላለሁ። በሳት ሰረሰረሰረገላ ለሚፋጠኑትና እግሮችህን ሰላም ላለው። ሩፋኤል ብርሃን ተንሜቱ ነው። አራ ሰማይ ማለቃ እንደመሆኑ መጠኑ ቃላትን ባለ ግርማ መልክ ነህና ብእሲ ሳራ በንጽህና ጢስህም እጣንን ከሚያስጨንቀውን መከራን እንዳዳነችውና ቤቱ የባለማንነትንም ክብር አሳየኝ። ለሰው ከሆነው ከሩፋኤል ሆይ ከአዳምን ተረከዘ ልዩ ለሆነው ተረከዝ ሰላም ላለው። ዳግመኛ ለእግርህን ጫማ ሰላም ላለው። ሩፋኤል ሆይ የእሳታውያንን ነገደ መላእክትን አለቃቸውን አንተን ህና ወዳጁን ወዳጁ እንደሚረዳውንም እንዲሁንም እኔንም አገልጋይ በዝችንም የክፉ ብድራትን ከሚፈልባት እለትን እርዳሃኝ። ለአጽባእከ ሩፋኤል ሆይ እሳታውያንን ለሆኑ ተንጣቶችህና ከጣተ ጥፍሮችንም አንዲቷን ስንኳ ሳለ ለይ ሰላም ላሃለው ሩፋኤል ሆይ። እስኪ ይህንን ነገር አስረዳን። ትጓነ ረቂቃነ ፍጥሮቶችን ልማዳዊ ውዴታ እንዴት ሲወደዱ መላእክት ስጋዊ ስርዓትን ሰላምን ስፈለጉ! ለቆመከ ሩፋኤል ሆይ በመጠን መልክ ለሆነው ቁመተ ሰላም ላለው። ዳግመኛ ስነ ጸዳሉ ለሚያበራው መልክ ሰላም ላለው ሩፋኤል ሆይ ተአምራትን ልምታደርግ

በወላዲ ጊዜ ሰውንም የእንስሳትንም ማህፀን የምትፈታ አንተ ነ ጠላትህንም ሙታንንም ያስነስ ጥላህንም ሙታንን ያስነሳልና ኦ እመ ሰማዕተ ሩፋኤል ሆይ ከላይ ከሰማይ ሞርደ የጻድቃንና የሰማዕታትን ጸሎት የምታሳርገውን አንተነህና ሩፋኤል ሆይ የድኩማንን ሀያላን አንተነህና ምስጋናዬን፣ ጸሎቴን ወደ

በጎን ዋጋ ለእኔ ለወዳጅህን ስጠኝ። የቅዱስ ሩፋኤል አምላክ ቅዱስ እግዚአብሔር ሆይ ያንም አገልጋዮች ህዝበ ክርስቲያን አገራችንን ኢትዮጵያ አጽራረ ቤተ ክርስቲያን ከመከራ ስጋ፣ ከመከራ ነፍስን ሰውረል ለዘላለሙ። አሚን፣ አሚን፣ አሚን በእውነት ይሁን ይደረግልን። የቅዱስ ሩፋኤል በረከት ረዴትም አይለየን። አቡነ ዘበሰማይ ይትቀደስ ምክረ ትምጻእ መንግስቲ ከወይኩን ፈቃድከ በከመ ሰማይ ከምበምድ